በአማራ ክልል ከህዝቡ የሚነሱ የሰላምና የልማት ጥያቄዎችን ለመመለስ በየደረጃው ካሉ የማህበረሰብ ክፍሎች ጋር ጥልቅ ውይይት እየተደረገ መሆኑን የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ ተናገሩ። የክልሉን ሰላም ለማጽናት የተደረገው ጥረት ውጤት እያመጣ ስለመሆኑም ገልጸዋል። ለውጡ ብዙ መስዋዕትነት ተከፍሎ የመጣ ነው። ከለውጡ ማግስት በአማራ ክልልና የአማራ ክልል ህዝቦች እንደ ማንኛውም ኢትዮጵያውያን በጋራ አብረው በአንድነት መጠቀም ሲገባቸው ህዝቡን ባልሆነ መንገድ በመነጠል በተሰራው ስራ አሁን ለደረስንበት ቅርቃር ለደረስንበት ስቃይና መከራ ዳርጎናል። ከዚህ ችግር ለመውጣት ቅድም እንዳልኩት ብዙ ልህ አስጨራሽ ትግል እየተደረገ ነው። በተለይ የክልሉን ሰላም ለማረጋጋት የኢኮኖሚ የመሰረተ ልማት አጠቃላይ ልማቶችን ለማስቀጠል የክልሉን ፖለቲካ ለማረጋጋት ተደጋጋሚ ስራዎች ተሰርተዋል። ውጤትም አግኝተንበታል። አስቻይ ሁኔታም ተፈጥሯል። ህዝቡ አስተማማኝ ሰላምና ልማትን አጠብቆ ይሻል፣ ያሉት አቶ ይርጋ ጥያቄዎችን ለመመለስ አመራሩ ተደጋግፎ በአንድነት መስራት ይገባዋልም ብለዋል። የአማራ ክልል ህዝብ ከዚህ በላይ ብዙ ነገር ይፈልጋል። አስተማማኝ ሰላም ይፈልጋል። ከዚህ በላይ ልማት፣ ለውጥ፣ እድገት ይፈልጋል። የአማራ ክልል ህዝብ ከዚህ በላይ ጥያቄዎቹ እንዲፈቱለት ይፈልጋል። ሁልጊዜ የምናነሳቸው ጥያቄዎችና አዳዲስ የሚፈጠሩ ጥያቄዎችንም ጭምር ለመመለስ አመራሩ የማይተካ ሚና እንዳለው በተግባር በተደጋጋሚ አይተናል። ይህ አመራር ተደጋግፎ አንድ ሆኖ የሕዝቡን መብትና ጥቅም ማስከበር አለብኝ ብሎ አቋም ይዞ ሲቀጥል አማራ ክልል ላይ ያለው አጠቃላይ አለመረጋጋት ወደ መልካም ነገር ይመጣል፣ ይቀየራል። ውስጣዊና ውጫዊ ጫናዎችን ተቋቁሞ በውጤታማነት መምራት ከተቻለ የሕዝቡን ሰላምና ደህንነት ማስጠበቅ እንደሚችልም ነው አቶ ይርጋ ያመለከቱት። ክልሉ አገር በቀል ችግር ብቻም አይደለም ያለው፣ እዛ በላይ ብዙ ችግር አለበት፣ ብዙ ተጽዕኖ አለበት። ቁጥር አንድ የውስጣችን ችግር በእንደዚህ ያለ ንግግርና ውይይት፣ ቁጥር ሁለት ከዛ በላይ ባለው የጎረቤት እና የውጭ ተጽዕኖ መቋቋም እና መመከት በሚያስችለን ደረጃ ለመሆን ሁለቱንም በምንፈልገው ደረጃ እየታገልን ስንሄድ ነው ይህን ህዝብ መታደግ የምንችለው። በብዙ መስዋዕትነት የመጣውን ለውጥ በአግባቡ በመጠቀም እየተስተዋሉ ያሉ የጽንፈኝነት አመለካከቶችን መግራት እንደሚገባም ተመላክተዋል። ዘገባው የአክሊል ምንተስነት ነው።